ባለ ጀበናዋ ብሌን ትባላለች። የብሌን ደንበኛ አቤል ይባላል። ብሌን ትንሽዬ እህት አለቻት፣ ቲና የምትባል በጣም ጣፋጭ የሆነች ልጅ። ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰብ እንደምን ቆያችሁ? እንኳን ደህና መጣችሁ። አዲስ ድራማ ነው፣ ሁላችሁም ተከታተሉት። ባለ ጀበናዋ ብሌን ትባላለች። የብሌን ደንበኛ አቤል ይባላል። የብሌን እህት ትንሽዋ ጣፋጯ ቲና የምትባል እህት አለቻት። ብሌን እናትና አባት የላትም። ቲና ሁሌም እናቴንና አባቴን አሳየኝ እያለቻት ብሌንን ትወክሳታለች። ብሌን ግን ቤተሰቦቿ ልታሳያትም አልቻለችም። ምክንያቱም በህይወት እናት ያለች አይመስለኝም። ብቻ አዲስ ድራማ ነው። ሁላችሁም ተከታተሉት። ሰብ ላይ ካደርጉ ማለት ነው። ውድ ቤተሰብ ስጀምርላችሁ፣ አቤል እጮኛ አለችው። እሱ ግን ብዙም ፍቃደኛ አይደለም። እሩት ግን የአቤል ጓደኛ ነች። ሰርግ ለመደገስ ሽር ጉድ እያለች ትገኛለች። አቤል ግን ደስተኛ አይደለም። ሩት ግን በጣም ቾክላለች ሰርግ ለመደገስ ሰርግ ለማድረግ። አቤል ግን ደስተኛ አይደለም። ሰርግ በዚህ በአጣዳፊ ሁኔታ ውስጥ ሰርግ እንዲደረግ አልፈለገም። ቀስ ብሎ ሊያስብበት ይፈልጋል። ነገር ግን ብሌን ሳይወዳት አይቀርም። ምክንያቱም ብሌን ደንበኛ ሆነች። ቡና በጣም ይጣፍጣል። በጣም ይነገርለታል ። ነገር ግን ተከራይታ ያለችበት ቤት የቤቱ ልጅ በጣም ብሌን ጠምዷታል። ሁልጊዜ ጊዜ እየሄደ ቡና ይጠጣል። ታዳ ቡና ጠጥቶ ከጨረሰ በኋላ ሂሳብ ሳይከፍላት ይወጣል። ሁሌም በቃ ሂሳቤን ስጠኝ እያለችው በሂሳብ ምክንያት ከብሌን ጋር ይጋጫል። ብሌን ግን እሳቧንም አትቀበልም፣ እሳቧንም አይሰጣትም። በሰላም ሀገር ደረቱን ነፍተው ቡናውን ጠጥቶ ሀገር ሰላም ነው እያለ ወደ ቤቱ ይገባል። ነገር ግን ብሌን በጣም ያው ክሳራ እንደሚያመጣባት አልጠራጠርም። ምክንያቱም ሁል ጊዜ በጉልበቱ ነው። በቃ በጉልበቱ ሁል ጊዜ መጣና ቡናውን ይጠጣል። መጨረሻ እሷ ሳይከፍላት ወደ ቤቱ ይሄዳል። ነገር ግን ምክንያት አለ። ልጁ ቡናውን እንድትሰራም አይፈልግም፣ እዛ ግቢም እንድትኖር አይፈልግም። ብን ብላ እንድትጠፋ ይፈልጋል። አያችሁ ምቀኛ ከብሩቃይ መጣም ይባላል። እቺ ልጅ እናትና አባት የላትም። አንድ ትንሽዬ ፍሬ ልጅ እህት አለቻት። ታስተምራታለች ነገር ግን ይሄ ልጅ ጣምዷታል። ምክንያቱ ምን እንደሆነ አልታወቀ እስካሁን ድረስ ምክንያቱ ምንድን ነው? ምን አድርጌ ነው? ምን በድዬ ነው? ምን አጠፋው ብላ ብሌን ብትጠይቀው ምንም መልስ አይሰጣትም። ምክንያት ምንድን ነው ብላ ስትጠይቀው? ብን ብለሽ ከዚህ እንድትጠፍል እፈልጋለሁ ብላታል። ታዲያ ብሌን ምን ተሻላት? ብሌን ግራ ገብቷታል። ምክንያቱም ለምን እንደሚጠላትም አላወቀችም። ብትጠይቁም እንድትጠፋ ተጠፋ ወይንም ደግሞ ስራውንም እንዳሰራ ስለ እንደሚፈልግ ብቻ ነው የሚነግራት። መጨረሻውና አላማም እንደሆነ ብሌን አልገባትም። በጣም ጨንቋታል። ይባስ ብሎ እህቷ ታማ ትምህርት ቤት ተደውሎላት ትምህርት ቤት ሄዳ ስራዋን አቁማ፣ በጣም መልካም እና መልክ መልካም የሆነች ጎደኛ አለቻት፣ ማርታ የምትባል። በጣም እንደዚህ አይነት ጎደኛ የምር ያድላችሁ። በአሁኑ ሰዓት እንደዚህ አይነት ጎደኛ በፍጹም አይገኝም። ታዲያ እህቷን ከትምህርት ቤት ልታመጣ ስትሄድ ማርታን ታክታትን ሄደችው። የአቤል ጉደኛ ወይም ሙጭኛ ማለት ነው አቤል የት ጋ ቡና እንደሚጠጣ ለምንስ ቡና እዛ መጠጣት እንዳስፈለገው በጣም ተከታተለዋለች ታዲያ ከእለታት አንድ ቀን ብሌን ፈልጋ ብሌን ጋር እንደሚጠጣ ስለምታቅ መጣች ማለት ነው ስትመጣ የብሌን ጉደኛ ማርቲናት ያለችው። ማርቲ ታዳ ልክ ልካውን ነግራ ነው የሸኘቻት። እሷ ግን ፈልጋ የመጣችው ብሌን ነው። ብሌን በአጋጣሚ ሆኖ አልነበረችም ማርታ ነበረች። ታዳ መልእክቷን ስታስተላልፍ ሩት ብሌንን ፈልጌ ነበር የመጣሁት፣ ስለዚህ ሰው ፈልጎች ነበር፣ ነጌ እሷ በምትመጣበት ሰዓት እመጣለሁ ስትል ማርታ ለምን ፈልገሻት ነው? እኔ ነግራታለሁ። አይ እሷ ፈልጌት ነው። እሺ። ማርታ አነጋገሯ ሁለ ነገሯም አላማራትም። ብሌን ለምን ፈልጋት ይሆን የሚል ጥርጣሬ አደረባት። ታዲያ ማርታ ስራ ጨርሳ ቤት ስገባ መልእክቷን ነገረቻት። በንጋቷ እንደምትመጣ ማለት ነው። ነገር ግን ከዛ ቀደም ብሎ አቤል ከእለታት አንድ ቀን ቡና ጠጥቶ ስልኩ ረስቶት ወደ ቤቱ ሄዳል። ስልኩ ረስቶ ሲሄድ የአቤል ጓደኛ ስልክ ላይ ስደውል አቤል አያነሳ። ወይኔ ምናልባት እሱ ደውሎ ይሆን ብላ ብሌን አነሳችሁ። ምናልባት ስልኩ ፈልጎ ይሆናል እኔ ጋር ጥሎን የሄደ ብዬ ነግረዋለሁ ብላ ማለት ነው ታዲያ አቤል አልነበረም። ስልኩን የደወለ የሩት ናት። አቤል የት ሄዶ ነው? አቤል ስልኩን ረስቶት ሄደዋል ብሌን ጋ ቡና እንደሚጠጣ ራሱ ያወቀችው በዛም በስልክ ምክንያት ነው። ታዲያ በጣም ነው አመናጭቃት ምናምን፣ ንግግሯ አውላ ለብሌን አላማራትም። ብሌን ግን ስልኩን ለክፉ ሳይሆን ምናልባት እሱ ስልኩን ጥሎ ስለሄደ ስልኩን ፈልጎት ይሆናል እኔ ጋር እንዳለ ነግር አለው በማለት ነው ስልኩን ያነሳችው። እሩት ታዲያ በጣም ተናዳ ነበር። በዛ ምክንያት ነው ብሌን ድረስ የመጣችው ማለት ነው። በንጋታ መጣ ታዲያ ብሌን ለብሌን ጥንቃቄ ነግራት ጥንቃቄ እንድታደርግና የአቤል ውጭኛ ወይንም ጎደኛ እንደሆነች ነግራት ሄደች። ብሌን ታዲያ አልገረማትም። ምክንያቱም ብሌን ስለሌላ ነገር ወይንም ደግሞ ምንም አስባ ወይንም ደግሞ ወደ ሌላ ቀይራ ስላላየችው፣ ምክንያቱም እሷ የምትሸጠው ቡናዋን ነው አቤልም የቡናዋ ደንበኛ ወይንም ደግሞ ቡናዋን ስለሚወድ መጥቶ እንደሚጠጣ ብቻ ነው የምታውቀው። ነገር ግን እኔ አቤል አቤል የአቤልን አስተያየት ወይንም ደግሞ አቤል ቡናውን መውደዱ በጣም አስገርሞኛል። ምክንያቱም አቤል በሰላም አይመስለኝም። ብሌንስ ምንም የምታቀው ነገር የለም። አቤል ግን ብሌንን በስስት ዓይን ነው የሚመለከታት፣ በጣም ነው የሚያዝንላት። ታዲያ የአከራዩ ልጅ ቡና ጠጥቶ ሲሄድ ከነታት አንድ ቀን እሳቡን እሳቤን ብላ ስትጠይቅ የምን ሐሳብ ነው ብሎ ሲመልስላት እንዴት ጣጥተ ሐሳብ አትከፍልላትም ብሎ በዛ ምክንያት ራሱ ተጋይቷል ከልጁ ጋራ። ስለዚህ ብሌን በጣም እንደምታሳዝነውና በጣም ምስኪን እንደሆነች ብሌን በጣም በማን ነው አቤል በተደጋጋሚ ይናገራል ማለት ነው። እንዲሁም ደግሞ ቲና ትንሿ እህቷ። አማ ቤት ስትተኛ ከትምህርት ቤት ሳደንግጣ ስትሄድ በራሱ መኪና ተከታትሎ ሄዶ ቲናን ከትምህርት ቤት አምጥተው ተመላለሰው ጠይቋት ምናምን በቃ እና አቤል ምናልባት ብሌንን ወዷታል ይመስለኛል ይመስለኛል። እንግዲህ የሚቀጥሉ ላይ ምን እንደሆነ አብረን የምናይ ይሆናል ማለት ነው። ውድ ቤተሰብ እንግዲህ ቪዲዮን ላይክ እና ሰብ አድርጉ። ከዛም ደግሞ ተከታተሉት። በጣም ቆንጆ እና ደስ የሚል ድራማ ነው። ብሌን ማለት የቀድሞ አዴ ናት ማለት ነው።